አርፈህ ካልተቀመጥህ ትወገዳለህ ሲሉ ጄኔራሉ ለኢሳያስ ከባድ ማስጠንቀቂያ ሰጡ። ጄኔራል ባጫ ደበሌም ጉዲያስ ባለ ቃለ መጠይቅ በመስጠት ተከስተዋል። ሻዕቢያን ሰይጣን ሲሉ የገለጹት ጄኔራሉ የውስጥ ኃይሎችን ማስታጠቅ እንዲያቆም የጠየቁ ሲሆን ይህ ካልሆነ ግን የጊዜ ጉዳይ ነው፣ ራሳችንን እንከላከላለን ብለዋል። እንዴት እንደምንዋጋም ኤርትራውያን ያውቁናል ሲሉም አፍርጠውታል። በዝርዝር እናስደምጣቸዋለን። ፈረንጆቹ ለሕዋት እጅ ስጡ አሉን ሲሉ ፊልድ ማርሻሉ ተናገሩ። ኢታማጆር ሹሙ ትናንት በሰጡት ሰፊ ገለጻ እስካሁን ያልተሰሙ አዳዲስ ሚስጥሮችን አጋልጠዋል። ህወት ዳግም ሰራዊታችንን ካጠቃን አንታገስም ያሉ ሲሆን፣ ጄኔራል ምግበይ ላይ የትችት ናዳ አውርደዋል። ከዚህ በተጨማሪም የባህር በሩ ነገር ቁርጥ መሆኑን በድጋሚ ገልጸዋል። ፊልድ ማርሻሉ ስለሻ ሳውዲአራቢያ ህዋት እንዲሁም ፋኖ ያልተሰሙ ጉዳዮችን አጋርተዋል። ታደምጡታላችሁ። አመራሩ በታጣቂዎች ጥቃት ተገደሉ። የብልጽግና ፓርቲ የፖለቲካ ደረጃጀት ዘርፍ ኃላፊ መገደላቸውን ዋዜማ ዘግቧል። ከአመራሩ በተጨማሪ አራት የቀብሌ አመራሮች መገደላቸውን ዘገባው አመላክቷል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የሕክምና ደስብደስ ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ፐርሰንት ቅድመ ክፍያ ይዞልዎት ቀርበዋል። ባለ ሁለት መኝታ በ850 ሺህ ብር፣ ባለ ሶስት መኝታ አንድ ሚሊየን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 92828 ላይ ፈጥነው ይደውሉ ፕሬዚዳንት ኢሳያስ አሰብን ሲጠብቅ አስመራን እንዳያጣው ይጠንቀቅ ሲሉ ጄኔራሉ ተናገሩ። ጄኔራል ባጫ አዲስ በሰጡት ቃለ መጠይቅ ሻዕቢያን ሰይጣን ሲሉ የገለጹት ሲሆን አሰብ በጉልበት ተወስዷል፣ በጉልበት የሚመለሳል ሲሉ ተደምጠዋል። ለቤተ መንግሥት ቅርብ እንደሆኑ የተናገሩት ዶክተር ዳኛቸው አሰፋ በበኩላቸውም የኤርትራው ጦርነት አይቀሬ ነው ያሉ ሲሆን አሰብም ምጽዋም የአፋር መሬቶች ናቸው ብለዋል። አሰብ ላይ እንደ ፊኛ የተወጠረው ትኩሳት አንድ የመርፌ ሹል ጠቅ ካደረገው መላ ቀጠናውን ሊያጥለቀልቅ የሚችል ግጭት ሊፈጠር ይችላል በሚል ተፈርቷል። በእርግጥም በአሁኑ ሰዓት በሚጢጢዋ የወደብ ከተማ ላይ ያነጣጠረው ውጥረት ከሯል። ኢሳያስ ላለፉት ሰላሳ ዓመት ዞር ብለው ያላዩትን አሰብን አልሰጥም በሚል አቋማቸው ሲጸኑም፣ በአንጻሩ ኢትዮጵያ አሰብ በስህተት ያጣሁት የራስ ግዛት ነው ስትል ታሪክን ከተ ረክት እያጣቀሰች ነው። በዚህ መሃል ግን ፕሬዚዳንት ኢሳያስ አሰብ ሲሉ አስመራን እንዳያጡ የተሰጋበት ሁኔታ ተፈጥሯል። ከሰሞኑ አሰብን በተመለከተ ጠንካራ አስተያየቶችን እየሰጡ የሚገኙት ጀኔራል ባጫ ደበሌ ኢሳያስ አሰብን ሲጠብቅ አስመራን እንዳያጣ ይጠንቀቅ ሲሉ ተናግረዋል። ጀኔራሉ ሻዕቢያን ደግ ከሆነው የኤርትራ ህዝብ አብራክ የወጣ ሳይጣን ሲሉ የገለጹት ሲሆን ኢትዮጵያ ላይ የፈጸማቸውን አሻጥሮችን በዝርዝር አንስተዋል። አሰብ አሰብ የምንለው አሰብ የኢትዮጵያ ስለሆነች ነው ያሉት ጄነራሉ በተንኮልና በሸፍጥ አዲስ አበባና አስመራ ሆናችሁ ወስዳችሁብናል። ያን የተናገራችሁ የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስተዋል። ስልጣን ላይ ያለው የዚህ ትውልድ አካል ነው። በጠቅላላ የኢትዮጵያ ህዝብም በዚህ ተግባብቷል ብለዋል። ጥያቄው አሰብ የእኛ ነው የሚል አይደለም እንዴት ነው የምን መልሰው የሚል ነው ሲሉ የሚቀጥሉት ጄነራል ባጫ እንዲህ ሲሉ ያብራራሉ። ስለዚህ አዎ በጉልበት ነው ወሰዳችሁት በጉልበት የወሰዳችሁት ደግሞም በጉልበት ይመልሳል። ነገር ግን በጉልበት ለመመለስ አንሄድም። ይልቁንም ወደ ጉልበት ከሚኬድ ብንተባበር ይሻላል። ሻቢያም ያን ወርቅ ህዝብ ባሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል ሀገር ውስጥ አጭቆ ጎብኚ የሌለው ሙዚየም አድርጎ መቆይት አይችልም፣ በማለት ሻቢያን አስጠንቅቀዋል። ጄኔራሉ በዚህ ቃለ መጠይቃቸው ሌላው ያነሱት ጉዳይ ሻቢያም በአሁኑ ሰዓት በኢትዮጵያ ውስጥ ፖለቲካ እያደረገ ያለውን እንቅስቃሴ በተመለከተ ነው። ሻቢያ የውስጥ ኃይሎችን ማስታጠቅ እንዲያቆም የጠየቁ ሲሆን ይህ ካልሆነ ግን የጊዜ ጉዳይ ነው፣ ራሳችንን እንከላከላለን ብለዋል። እንዴት እንደምንዋጋም ኤርትራውያን ያውቁናል ሲሉም አክለዋል። አሰብ የኛ ነው ስንል የኤርትራ መንግስት ለዋላዊነታችን መዳፈር ነው ይላል ሲሉ ያስታወሱት ጄኔራሉ ለኤርትራ መንግስት አንድ ጥያቄ አንስተዋል። እንዲህ በማለት እናንተ የኤርትራን ለዋላዊነት እየጠበቃችሁን ነውን? እርግጠኛ ናችሁ? የሰው አፍንጫም እየምታችሁ የኔን አትምታለ እንዴ? ኢትዮጵያ ውስጥ ገብታችሁ ስታቦኩ ኢትዮጵያ ምንም አላለችም። የኢትዮጵያን ሉዓላዊነት ደፍራችሁ የእናንተ ሉዓላዊነት የት ነው ያለው? የኢትዮጵያን መንግስት ትግስት በተገቢው ተጠቀሙበት በማለት ለሻዕቢያ ማስጠንቀቂያ ሰጠዋል። ፈረንጆቹ ለህዋት እጅ ስጡ አሉን ሲሉ ፊልድ ማርሻሉ ተናገሩ። ኢታ ማጆር ሹሙ ትናንት በሰጡት ሰፊ ገለጻ እስካሁን ያልተሰሙ አዳዲስ ሚስጥሮችን አጋልጠዋል። ህዋት ዳግም ሰራዊታችንን ካጠቃም አንታገስም ያሉ ሲሆን ጄኔራል ምግበይ ላይ የትችት ናዳ አውርደዋል። ከዚህ በተጨማሪም የባህር በሩ ነገር ቁርጥ መሆኑን በድጋሚ ገልጸዋል። ፊልድ ማርሻሉ ስለ ስለሻቢያ ሕዋት፣ እንዲሁም ፋኖም ያልተሰሙ ጉዳዮችን አጋርተዋል። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወት ከፕሪቶራዊ ግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸው ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ተናግረዋል። ፊልድ ማርሻል ብርሃኑ ጉጅሌ ሲሉ የጠሩት በህወት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። ህወት ከፕሪቶራው ስምምነት በኋላ የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ መሆናቸውን ፊልድ ማርሻሉ ገልጸዋል። ይሁን እንጂ ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እስከሆነም መከላከላችን አይቀርም ያሉት ፊልድ ማርሻሉም ጦርነት መቀስቀሱም አይቀር የመሆኑን ጠቁመዋል። ፊልድ ማርሻሉ በሰሜን ወሎ ግንባር ፋኖ ጋር ተቀናጅታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል ሲሉ ከሰዋል። ፋኖ ጋር ተባብራችኋል የተባሉትን የህዋት ኃይሎች ዝም ብለናችኋል ለትንኮሳ ሁሉ መልስ አንሰጠም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም ብለዋል። ፊልድ ማርሻል ብርሃኑ ከትናንቱ ንግግራቸው አብዛኛውን ቦታ የወሰደው የሰሜን እዝ ጥቃት እንዴትና በማን እንደተፈጸመ ያብራሩበት ነው። የዛሬ አምስት ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ የጠሩት ኢታማጆር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህዋት እንጂ ስለ ትግራይ ሕዝብ አለመሆኑን አጽንኦት ሰጠዋል። ህዋት ራሱ በሙሉ አይደለም ምክንያቱም አንዳንድ ጊዜ ነገሮች ጅምላ ይሆኑና ሀገር የሚጎዳ ድምዳሜ ላይ ይደረሳል ያሉት ፊልድ ማርሻል ብርሃኑም ድርጊቱ መካድ በለመደ የተወሰነ የዋስ ስብስብ የተፈጸመ ተደርጎ መወሰድ እንዳለበት አስገንዝበዋል። ስብስቡ እነማንን እንዳካተተም ኢታማጆር ሹሙ በንግግራቸው በግልጽ ባያመላክቶም ይህን መሰል ስራውን ከጀመረም 50 ዓመት እንደሆነው በመጠቆም የህወሓት የምስረታ ጊዜን አጣቅሰዋል። ግብፆች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህር በር ያሳጣንና ሀገር ያስገነጠለ ከሃዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ከሃዲ ነው። ሰሜን እዝ ላይም የደገመው እሱን ነው። አሁንም በየቀኑ ይከዳል ሲሉ ፊልድ ማርሻል ብርሃኑ በትናንቱ ንግግራቸው ወንጅለዋል። ኢታማጆር ሹሙ የተለያዩ ውንጀላዎችን ያቀረቡበትን የህዋት ስብስብ በተደጋጋሚ በካሃዲነት ሲፈርጁም ተደምጠዋል። ይህ ኃይል የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ መጪውን ጊዜ ያመላክተ ንግግር አድርገዋል። ፊልድ ማርሻል ብርሃኑ ህዋት ከፕሪትሮ ስምምነት በኋላ ፈጽሟል ያሏቸውን ትንኮሳዎችና እንቢባይነቶች ዳግም ወደ ጦርነት ለመግባት ከበቂ በላይ እንደነበሩ ጠቁመዋል። ህወሓት ተፈናቃይ አልለቅም በማለቱ ኃይል ማሰልጠኑን፣ ትጥቅ በማስፈታትና በማቋቋም ሂደት የተሰናበቱ ታጣቂዎች እንዲመለሱ ማድረጉን ኢታማጆር ሹሙ ለዚህ አባባላቸው በማሳያነት ጠቅሰዋል። ጦረኛ መንግስት ቢሆን ኑሮም፣ ጦርነት የሚናፍቅ ቢሆን ኑሮም፣ ጦረኛ የመከላከያ ሰራዊት ቢሆን ኑሮም ከፕሪቶሪያ በኋላ ህወት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂናቸው። ወደ ጦርነት ለመግባት ግን በጦርነት ህወት ይሸሻል፣ የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱን ነው ብለዋል ኢታማጆር ሹሙም። ፊልድ ማርሻል ብርሃኑ ህወት ከሻቢያ ጋር ጽምዶ በሚል ስያሜ ፈጥሮታል ያሉትን ህብረት ወደ ጦርነት ሊያስገቡ ከሚችሉ ምክንያቶች ዝርዝር ውስጥ አካተውታል። ድንበር ሰብሮ መሄድ ጸረ ህገ መንግሥት ነው ያሉት ኢታ ማጆር ሹሙ ህብረት መፍጠሩ በራሱም ክህደት ነው ሲሉ አካሄዱን ነቅፈዋል። ጀኖሳይድ ፈጸምብኝ ስትል ከርመህ፣ እንደገና ሻቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንስራም፣ ኢትዮጵያን እንክዳለን ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። ይሄ በሌላ መልክ የሚገልጽ ክህደት ነው ሲሉም ከፍተኛ የጦር አዛዦች ተናግረዋል። እኛ መንግስት ነን ለትንኮሳ ሁሉ መልስ አንሰጥም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም ሲሉ አስጠንቅቀዋል። ይህን ሁሉ እያየን ነው ዳግም ወደ ጦርነት ያልገባ ነው ያሉት ኢታማጆር ሹሙም የአሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል በሚል ጊዜ ለመስጠት መወሰኑን አብራርተዋል። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠረና ይሄ ቀልብ የሌለው ሰው ተንገዋሎ ይቀራል።

በኦሮሚያ ክልል የብልጽግና ባለስልጣኑን ጨምሮ የአካባቢው አመራሮች ተገደሉም። በኦሮሚያ ክልል ሰሜን ሸዋ ዞን የአያጉለሌ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ክንፉ ነጋሹን ጨምሮ አራት የቀበሌ አመራሮች መገደላቸው ተሰምተዋል። የብልጽግና ባለስልጣኑና የቀበሌ አመራሮቹ የተገደሉት መንግስት በአሸባሪነት በፈረጃው የኦሮሞ ነጻነት ሰራዊት ኦነግ ሸኔ መሆኑን የዋዜማ ዘገባ ያመላክታል። ጥቃቱ የተፈጸመ ከወረዳው ከተማ መቀመጫ በቅርብ ርቀት ላይ በምትገኘው አሊ ዲራ በተባለ ቦታ ቀን በቀን ነው ተብሏል። በጥቃቱ ለጊዜው ቁጥራቸው ያልታወቀ በርካታ የመከላከያ የፖሊስና የሚልሻ አባላትን ጭምር እንደተገደሉ ዘገባው አመላክተዋል።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 ታጣቂ ቡድኑ ሶስት የቀበሌ አመራሮችን አፍኖ መውሰዱ የተገለጸ ሲሆን ታጣቂዎቹ ከምን ጊዜውም በበለጠ ቁጥራቸው ከፍተኛ ነበር ተብሏል። ግድያውን የፈጸሙት የታጣቂ ቡድኑ አባላት ብዛት በመቶዎች የሚገመት መሆኑ የተገለጸ ሲሆን ከአጎራባች ወረዳዎች የጸጥታ ኃይሎች ጋር መዋጋታቸውም ተሰምቷል። በክልሉ ሰሜን ሸዋ ዞን ሂደቡ በተለያዩ አካባቢዎች የብልጽግና ባለስልጣናት በዚህ ታጣቂ ቡድን መገደላቸው ይታወሳል። በዞኑ አቦቴ ወረዳ ታጣቂዎች በፈጸሙት ድንገተኛ ጥቃት የወረዳው የብልጽግና ፓርቲ የፖለቲካ አድረጃጀት ዘርፍ ኃላፊም ደሜት ሁሉ ከአንድ ወር በፊት ተገድለዋል። ከብልጽግና ባለስልጣኑ ጋር ለስራ ወደ አንድ ቀበሌ በምጓዝ ላይ የነበሩ ለጊዜው ቁጥራቸው በውል ያልታወቀም፣ በርካታ የፖሊስና የሚሊሻ አባላትም እንደተገደሉ ተዘግቦ ነበር። ታጣቂ ቡድኑ በሸዋ ቀጠና አመራሮች ላይ ያነጣጠረ ጥቃት መፈጸም ከጀመረ